አስገራሚው የኢራን የሚሳኤል ማእበል አሜሪካ ቀድማ ከባታለች። ኢራንና አሜሪካ ማንም ባልጠበቀው ሰዓት ወደ ሙሉ ጦርነት ሊገቡ ከጫፍ መድረሳቸው እየተነገረ ይገኛል። ትራምፕ በመጀመሪያ የስልጣን ዘመናቸው ጀምረው ትሄዱት ኢራንን ኒኩለር ነገር አሁን እጅግ እንደገና የጦርነት ምክንያት እየሆነ መጥቷል። እስራኤልና አሜሪካ ኢራንን ኒኩለር ለመታጠቅ እየሠራች ነው በሚል ስምምነት እንድታደርግ እየጠየቋት ይገኛል። ሆኖም ኢራን ስምምነት ለማድረግ ፈቃደኛ ሆና አልተገኘችም። እምቢ ካለ በግድ እሽላለሁ የሚል ስልት የሚከተሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራንን በቦምብ እናጋያታለን። ሌላ ተጨማሪ ሀገር ኒኩሌር ሲታጠቅ ዝም ብለን አናይም ብለዋል። ይህን ተከትሎ ታዲያ በሁለቱ በኩል ለጦርነት ዝግጅት እየተደረገ ይገኛል። ሩሲያ አሜሪካ ኢራን እናጋያለው ማለቷ ተገቢ እንዳልሆነ ተቃውሞ መግለጫ ሰጥታለች። ትራምፕ ግን ለኢራን ሁለት ምርጫ አቅርበዋል እነሱም በኒኩሌር ጉዳይ መፈረም አለያ ደግሞ ጦርነት መቅጠም ሆኗል። ነገር ግን የያቶላው ሀገር ኢራን አልፈርምም ብላለች። ትራምፕም አውሮፕላን ተሸካሚ መርከቦችን ወደ ምስራቅ አፍሪካና ቀይ ባህር አስጠግተዋል። ኢራንም ከከተማ ስር ስትገነባች የነበሩትን እጅግ በርካታ ሚሳኤሎችን አውጣ የአሜሪካ የጥቃት አቅጣጫ ባለችው መስመር ላይ አናታትራለች። የሁለቱ ሀገራት ፍጥጫ ወደ ጦርነት ከገባ በቅርብ ከተፈጠሩ ጦርነቶች እጅግ አስከፊው ጦርነት ሊሆን እንደሚችል ተንታኞች እየተናገሩ ናቸው። የአውሮፓ መሪዎች ጭምር ኢራንና አሜሪካ ወደ ጦርነት ሊገቡ ከጫፍ ደርሰዋል ሲሉ ተደምጠዋል። አሜሪካና ኢራን ወደ ውጊያ ሊገቡ ተቃርበዋል የተጠጉትን የአሜሪካ አጥቂዎች፣ የወጡትን የኢራን ግዙፍ ሚሳኤሎች፣ እንዲሁም ሲደረግ ስለቆየው ዝግጅት እናያለን። አብራችሁን ቆዩ። አሜሪካና ኢራን ከአብዮቱ በኋላ ጠላት እንደሆኑ ቀጥለዋል። በእስራኤል ስትመሠረት የነበረችው ኢራን የእንግሊዝና የአሜሪካ በላውም የእስራኤል አፍቃሪ ነበረች። ነገር ግን ንጉሳዊ የኢራን ሥርዓት በአያቶላህ ከተገለበጠና ኢራን በእስላማዊ አስተዳደር ስር ከገባች በኋላ ኢራን ለእስራኤልም ለአሜሪካም ጠላት የሆነች አገር ሆናለች። ጠላት ስትሆን ደግሞ ቀላል ጠላት አይደለችም። እንደ የመን እንደ ኢራቅ እንደ ሊቢያ እንደ ሶሪያ በቀላሉ መተራመስ የማትችል እጅግ ጠንካራ ስርዓት መገንባት ትችላለች። ኢራን በድሮንና በሚሳኤል ቴክኖሎጂ ከፍተኛ እድገት ያሳይ ሲሆን እጅግ በርካታ የሰለጠኑ ወታደር በመታጠቅ ግዙፎቹን ጠላቶቿን ተቋቁማ ሰልካለች። ኢራን እጅግ በርካታ ማዕቀብ የተጣለባት ሲሆን ኢኮኖሚዋ እጅግ በጣም የተዳከመ እንደሆነ ይነገራል። 1 ዶላር በኢራን 42100 ሪያል ይመነዘራል። ይህ ማለት 1 ዶላር በ42000 ብር ሲመነዘር እንደማለት ነው። የአያቶላው ሀገር ኢራን በዚህ ልክ ኢኮኖሚዋ ተዳክሟል። ሆኖም ግን ኢራን እንዲሙናጅ አልሰጠችም። ኢራን ከአሜሪካና ከእስራኤል ጋር ተጋጭታ በዚህ መልኩ ራሷን እያስገበበች ረጅም ዓመታት ኖራለች። ከቅርብ ጊዜያት ወዲህ ግን ነገሮች በዚህ የሚቀጥሉ አልሆኑም። ኢራን ከእነዚህ ሁሉ ችግሮችና ከሀያላኑ ጫና መውጫ ብላ ያሰበችው ነገር ሌላ ጣጣ ይዞባት መጥቷል። ኢራን ከምዕራባውያን ጫና ራሷን ላንድና ለመጨረሻ ጊዜ ነፃ ማውጣት የምችለው የኒኩለር ኃይል ስትታጠቅ ብቻ እንደሆነ አምናለች። በዚህም በሚስጥር የኒኩለር ጦር መሳሪያ ግንባታ እያካሄደች እንደሆነ በተደጋጋሚ ሲነገር ቆይቷል። ኢንተርናሽናል አቶሚክ ኤነርጂ ኤጀንሲ በኢራን ባካሄደው ጥናትና ባወጣው ሪፖርት ኢራን ለጦር መሳሪያ የሚያገለግል ኢራንም እያበለጸገች እንደሆነ ለመታጠቅም መቃረቧን አስታውቆ ነበር። ኢራን ግን ይህን አትቀበልም። አሁን ላይ ኒኩለርን ለኃይል እንጂ ለጦር መሳሪያ እንደማትጠቀመው ገልጻለች። ነገር ግን አሜሪካ በኢራን ላይ ጥቃት የምትፈጽም ከሆነ ኢራን የኒኩለር ጦር መሳሪያ እንደምትገነባ ከሰሞኑ አስታውቃለች። ኢራን በዚህ መልኩ ያልታጠቅኩም ብትልም እስራኤልና አሜሪካ ግን ኢራን ኒውክሌር ለመታጠቅ እየሰራች በመሆኑ አሁን መቆም አለበት ሲል ተደምጠዋል። አሜሪካ ኢራን የኒውክሌር ስምምነት እንድትፈርም ጠይቃት አለ። ኢራን ግን ፈቃደኛ አልሆነችም። እስራኤል በኢራን የኒውክሌር ግንባታዎች ላይ ጥቃት ለመፈጸም እየተዘጋጀች መሆኑን የሚያመላክት መረጃ የወጣው ከሁለት ወራት በፊት ነበር። በቅርብ ደግሞ አሜሪካ በተመሳሳይ ኢራን ለእርምጃ ለመውሰድ እየተዘጋጀች መሆኑን እየተነገረ ይገኛል። አሁን ደግሞ ጉዳዩ አደባባይ ላይ ወጥቶ ቀይ መስመር ተሰምሮ እየተጠበቀ ይገኛል። ቀይ መስመሩ ኢራን የኒውክሌር ጦር መሳሪያ አልገነባም ብላ መፈረም ሲሆን ኢራን ፈቃደኛ አልሆነችም። ይህ ካልሆነ ደግሞ አሜሪካና እስራኤል እርምጃ በኢራን ላይ ለመውሰድ ተዘጋጅተዋል። ይህን ተከትሎም ኢራን ከምድር ስር እያመረተች ስታከማቻቸው የነበሩትን ሚሳኤሎች አሳይታለች። ኢራን ያላትን ሚሳኤል ተኩስ አይደለም አሳይታን ለመጨረስ ሁለት ዓመት እንደሚፈጅባት ተናግራለች። ኢራን ቪዲዮን ባሳየችበት ዕለት ከዛሬ ጀምሮ በየሳምንቱ የሮኬት ምስጢራዊ ማስቀመጫዎችን ይፋ ብናደርግ ከሁለት ዓመት በኋላ ነው የምንጨርሰው ስትል ተደምጣለች። ማቆያዎቹ ያን ያክል ብዙ ናቸው ነበር ያለችው። ኢራን ሚሳኤሎችን ያከማቸችበትን የመደርሱ ስፍራ የሚያሳይ ከተማ ስትል ነበር ይጠራችው። እነዚህ የሚሳኤል ከተሞች መጠነ ሰፊና በአገሪቱ ተራራማ አካባቢዎች በሚገኙ ሸለቆ መካከል የተገነቡ እንደሆነ ተነግሯል። እስራኤል በእነዚህ ተራራዊ ስር የኒውክሌር ግንባታዎችን ጭምር እየተካሄደ ነው ብላ ታምናለች። ኢራን ለምን ስለሚሳኤል ከተሞቻው መረጃ መስጠት ፈለገች ከተባለ ግልጽ ነው፣ ምክንያቱም ከአሜሪካ ጥቃት ሊሰነዘርባት ከጫፍ ደርሷል። ኢራን እነዚህ መሳሪያዎች የምትጠቀመው ኢራን ላይ ለሚቃጡ ጥቃቶች የአጸፋዊ ምላሽ ለመስጠት መሆኑን ተናግራለች። ኢራን በቀጠናው ከሚገኝ ወታደራዊ መቀመጫ አሊያም ኢራን ላይ በሚደርስ የሚሳኤል ጥቃት ከተፈጸመባት የአሜሪካን ወታደሮችንና የእንግሊዝ ወታደሮችን ኢላማ በማድረግ መካከል ልዩነት የለም ስትል ተደምጣለች። ይህ የሚያሳየው በኢራንና በአሜሪካ መካከል ውጊያ ከተቀሰቀሰ የኔቶና ኢራን ጦርነት እንደሚሆን ነው። ኢራን በአረቦቹ የተጋደች ሀገር በመሆኗ ቀድማ በአሜሪካ ከበባ ውስጥ ገብታለች። ጦርነት ቢቀሰቀስ የውጊያ ሜዳ የሚሆነው የኢራን ምድር ብቻ ይሆናል። ይህ ደግሞ ኢራን እስከ ወዲያኛው የድመች እንድትሆን ያደርጋታል። ኢራን ጥቃት ብትፈጽም ራሱ በአሜሪካ ግዛት ሳይሆን በአሜሪካ የጦር ሰፈሮች ላይ ነው። ለዘመኑ ባወጣቸው ማስጠንቀቂያም እነዚህን የአሜሪካ የጦር መርከቦች እንደምታጋይ አስታውቃለች። አሜሪካ ባለፈው ሳምንት ቦምብ የጫኑ ስድስት ተጨማሪ የጦር አውሮፕላኖችን በኢራንና የመን አቅራቢያ ወደሚገኙ ወታደራዊ መቀመጫዎቹ አስጠግታለች። ኢራንም ይህን ወታደራዊ መቀመጫ በቦምብ ለማጋይ ዝታለች። ወታደራዊ መቀመጫ የሚገኘው በህንድ ውቅያኖስ ዲዮጎ ጋርሺያ በሚባል አካባቢ ነው። ቦታውን ለሞሪሸስ መልሶ ለመስጠት ሂደት ተጀምሯል። ኢራን ምን ማድረግ እንደምትችል በማሳየት አሜሪካና እስራኤል ጥቃት እንዳይሰነዝሩ ማድረግ ነው ዓላማዋ። ከኢራን የተለቀቁ ምስሎች ከባህር ሸካን አጅቃሲም ኢማድ ስጅል ቃዳሬች እና ፓቬ የተባሉ ሚሳይሎችን አሳያሉ። ኢራን እስከ 2000 ኪሎ ሜትር ርቀት የሚገኙ አገሮችን ለማማደግ እንደምትችል አስታውቃለች። ኢማድ ባለስቲክ ሚሳይል ኢራን በ24 በእስራኤል ጥቃት ሰነዘር ከተጠቀመችባቸው መሳሪያዎች አንዱ ነው ይታወቃል። በማዕከላዊ እስራኤል ናቫቲም አየር ኃይል መቀመጫ ላይ ጉዳት እንዳደረሰ ሲነገር ነበር። ከኢራን እስከ እስራኤል ያለው ርቀት 1000 ኪሎ ሜትር ይደርሳል። ይህም ኢራቅ ሶርያና ጆርዳን አሻግሮ ነው። ያን እስራኤል በኢራን ከተቃጣባት ጥቃት ዘጠና 99 በመቶን ማክሸፏን ገልጻለ። ኢራን ለሁለተኛ ጊዜ ያደረሰችው ጥቃትም እንብዛም ጉዳት አላደረሰም። ኢራን ሚሳኤሎች የሚጓዙበትን ርቀትና ውጤታማነታቸውን በተመለከተ ጥርጣሬዎች አሉ። ዲያጎ ጋርሻ የተባለውን የአሜሪካ ወታደራዊ ቤዝ ኢራን ለመምታት መዛቷ ጥያቄ ውስጥ የሚያስገባ ነው የሚባለውም ለዚህ ነው። ኢራን የምትመካው በድሮኖቿ ጭምር ነው። ኢራን ሻይን 136 ቤ ሰዋል በአውሮፕላኖቿ 400 ኪሎ ሜትር እንደሚጓዙ ይገለጻል። ኢራን ከ200 ኪሎ ሜትሮች በላይ የሚዘገዘግ ሚሳኤል አሁን ያላት አይመስልም። አሜሪካ በመካከለኛው ምስራቅ መሳሪያ መከላከያዎች አሏት። በቅርቡ በቀጠናው ሁለት የጦር አውሮፕላን ተሸካሚ መርከቦችን ታሰማራለች። በዲጎ ጋርሻ ቢ ሁለት ቦምጣ አውሮፕላኖች ይገኛሉ። አሜሪካ በየመኖቹ ህይወት ያማጽያ ላይ ጥቃት ለመፈጸም ተጠቅማበታለች። እስራኤልና አሜሪካ ለኢራን ሲዘጋጁ ቆይተዋል። ኢራን በኢኮኖሚ እንድትደቅ የተደረገው የዝግጅቱ አካል ስለሆነው የሚሉም አስተያየት ሰጪዎች አሉ። አሜሪካና እና እስራኤል በኢራን ኢላማ የሚደረጉት የኒኩሌር ጦር መሳሪያ ዋሻዎች ናቸው ብለዋል። እስራኤል የምድር ውስጥ ዋሻዎችን የሚደረምሱ ግዙፍ የአሜሪካ ቦምቦችን በቅርቡ መረከቧ ይታወቃል። እነዚህም ቦምቦች የቱም ወስደ የሚጥሉ ኤፍ 35 የአሜሪካ ሰራሽ ጀቶችንም እስራኤል አስቀድማ ተረክባለች። እናም ኢራን ኒኩሌር ግንባታዋ እንድታቆም አሜሪካና እስራኤል ዝግጅት ማድረግ ከጀመሩ ሰንብተዋል። የእስራኤልና የሐማስ ጦርነት ከተጀመረ በኋላ ከዚያም በፊት አሜሪካ ያላትን ግዙፍ የባህር ኃይል በሜዲተራንያን በኩል በገፋ አስገብታለች። ዩኤስኤስ ጀራልድ ፎርድና ዶዌት ሃይዘን ሃወር የተባሉ ግዙፍ አውሮፕላን ተሸካሚ መርከቦችን እስራኤልን ከጥቃት ለመከላከል በሚል በጥቅምት ወር መጀመሪያ ላይ አስገብታለች። ከእነዚህ ግዙፍ አውሮፕላን ተሸካሚዎች ጋር በቅርቡ አብራ 20000 የባህር ኃይል ወታደሮችን አስጠግታለች። ከእነዚህ መካከል አራት አጥቂ የጦር መርከቦችን በተመሳሳይ አቅጣጫ አስገብታለች። ከሰሞኑ ሁለት ግዙፍ የአሜሪካ አጥቂ መርከቦች ለኢራን ቅርብ በሆነ በርበራ ወደብ መልህቃቸውን ጥለዋል። በአጠቃላይ በኢራን ዙሪያ ደግሞ በአሁኑ ሰዓት አሜሪካ አርባ ሺህ ጦር አስፍራለች። እነዚህ የአሜሪካ ወታደሮች አብዛኞቹ የሚገኙት በኩዌት ሲሆን በኳታር፣ በባህሬን፣ በኢራቅ፣ በሳውዲ አረቢያና በተባበሩት አርምረት ይገኛሉ። እነዚህ ሀገራት በሙሉ ኢራንን ከበው ይገኛሉ። አሜሪካ ከሰርጓጅ መርከብ እስከ ክሩዝ ሚሳኤል የታጠቁ መርከቦች ድረስ በዚህ ቀጠና ለዓመታት አስገብታለች። በእስራኤልና በሐማስ ጦርነት ሰበብ ደግሞ ይህን የበለጠ በማጠናከር ያለ የሌላ ኃይሉን አምጥታለች። በነገራችን ላይ ኢራንን የከበቡት የአሜሪካ የጦር መርከቦች ብቻ አይደሉም። የለቆነስ የእንግሊዝ የጃፓን፣ የፈረንሳይና አጠቃላይ የአሜሪካ አጋሮች ሁሉ በከባው ተሳትፈዋል። ጅቡቲ ላይ ያለው ጦርም ኢራን በርቀት የሚመለከት ነው። ከዚህ በተጨማሪ አሜሪካ ቀይ ባህርን ከይመና አማጽያን ለመጠበቅ የጋራ ጥምር ጦር ማቋቋም ይታወቃል። ኢራን ተስፋ እንድትቆርጥና ከአሜሪካ ጋር ለደራደር እንድትል ካደረጓት ነገር መካከል አንዱ የአሜሪካ እንቅስቃሴ ነው የሚሉ አሉ። ኢራን ኒኩሌር ባለታጠቅ እና አሜሪካን ከማጥፋት ወደ ኋላ አይሉም የሚል እምነት አላት። እንዲያውም ኒኩሌሩን ለማጥቂያነት እንደ ሰበብ የሚጠቅሱት እንጂ ፍላጎታቸውን ኒኩሌር ያልታጠቀች ኢራን አለማየት እንደሆነ ትናገራለች። ኢራን ከአንድ ሚሊዮን በላይ የሰለጠን ወታደር እንዳላት ትናገራለች። የአሜሪካን የጦር መርከቦች በቅጽበት ማስጠም እንደምችል ትናገራለች። ሆኖም ግን ከአሜሪካ ጋር ጦርነት ይሁንላታል ተብሎ አይታመንም። ምክንያቱም ጦርነቱን ባትሸነፍ እንኳን ከተሞቿ መውደማቸው አይቀርም። ምክንያቱም የጦርነቱ ሜዳ የራሷ ስለሆነ። አበቃን። መልካም ጊዜ ተመኘን።